እግዚአብሔር ጋር የቆየ እግዚአብሔር የላከው አፉ ላይ ዘይት ጨው ምናምን አይደለም ያለው፣ ሽቀል አይደለም ያለው፣ ኢየሱስ ነው ያለው። መንፈሱ ሲገባ ነው እኔን የምትለየው። ጴንጤ ስለሆንክ ከእናት ለየም ብዙ ጴንጤ ስላለየው ማለት መንፈስን ሁሉ መርምሩ ተብለህ አልተባልክም። በምንድነው በምንድን ነው የምትመረምሩ? አየህ፣ ካላዘጋጀዋችሁ ለክርስቶስ ምጽአት ቀን እናንተን ለማዘጋጀት ካልቻል እኔ የአገልጋይነቴ ምን ላይ ሰማያዊውን ነገር እያሳየሁ ምድራዊውን ነገር ካልናቃችሁት ያለኝ ይበቃኛልን መልቻል ካልቻላችሁ የማካፈል ጥበብ ኢየሱስ በእናንተ ካልተገለጠ ያለ ለፐርፐስ ኦፍ ዘ ቸርች ሌላ ሌላ ነገር ውስጥ ገብቶ ብዙ የዚህ ምድርን ነገር የሰበሰበ ሰው ምን እላለሁ። ገንዘብ እንኳን ስታገኙ ዊዘ ፐርፐስ፣ አላማ ሊኖራችሁ ይገባል። ሜሬጃችሁ አላማ ሊኖረው ይገባል። ሰው ስላገባ አታግቡ። ለምንድን ነው የምታገቡ? ሰው ስለወለደ አትውለዱ። የምትወልዱት ለምንድን ነው? ሰው ስለነገዳ አትነግዱ። ሰው ስለተማራ አትማሩ። ዋት ኢዝ ዩር ፐርፐስ? በዚህ ምድር ላይ ለመኖር አንደኛውና ዋነኛው በህይወታችሁ አስፈላጊው ነገር አላማና አላማ ብቻ። ቤተ ክርስቲያንስ ስለ ምጻት፣ ስለ ዝግጅት። አሁን እኮ የዝግጅት ሰዓት ነው። ታውቃላችሁ አይደል? አውሮፕላን በራችሁ የምታውቁ ሰዎች ታውቁታላችሁ። የአራት ሰዓት በረራ ለምሳሌ በኢትዮጵያ አራት ሰዓት ከሆነ የምትበረው ሁለት ሰዓት ላይ መገኘት አለብህ ይሏል ወይ ደግሞ አንድ ሰዓት ላይ መገኘት አለብህ ይሏል። አይሉ ምንድነው የምትሰራው ስትል? ዝግጅት፣ ቼክ ኢን ይሏል። አሁን እኮ ቤተ ክርስቲያን ዘይት ዳውቆ በመሸወጥ ሰውን በማደራቁር እኮ መክረም የለባትም።

ለጀርኒት ይላል ሥራውን ስታየው ኢየሱስ እንዳለው እነዛን እስራኤላውያን ቁርጥ እናንተ አባታችሁ ይዳ የአብርሃም ማዘር ብትሆኑ አብርሃም ያደረገው ምን ትሉ ነበር አላቸው እኛ ከዝሙት አልተወለድም የአብርሃም ዘር ነው ነው ነው እናንተ አባታችሁ አብርሃም አይደለም አላቸው ኢየሱስ እኮ አይፈራም ደስ ይላል አሜን ነው ወይ ለምሳሌ መባ ተማምኑ አይደለም ቢሉ መባውን አየው ኢየሱስ ማለት መባ መልክቱ ላይ ነው አሜን ነው ወይ የሚሸጥ ሰው ምን አይነት ሰው ነው ታውቃለህ መልክት ያልተሰጠ ሰብኳዳ ጠንቢ አዳን ሸክዩ አዳን መልእክት ካለ መልእክቱ እንጀራ አይደለም። ሌላ ነገር ጎትቶ ያመጣል። ኤልያስ እኮ መልእክት ስላለው ወደ ምድረ በዳ ወሰደውና ይላል ቁር አላከ ሄሎ ምን ላከ ምትሄደው ሩቅ ነው ብላ ጠጣ አላለው ምን ምን ስላለበት ሰውየው ቀባት አለው መልእክት አለው አንዳንድ ቁራ ሲባል እኮ አሁን መቼም እንስሳ ምናምን አደለ። እግዚአብሔር ዛሬም እውነተኛ መልእክትና ቅባት ያላቸውን ሰዎች በቁራ ተመስሎ ቤታቸውን፣ ኑሯቸውን የሚሰራላቸው ማለት ሰዎች አሉ። ያቺ ሴትዮ ምን ሰጠችው? ሰገነት አልሰጠችውም። እንደ ሌሊሳ አልሰጠችውም። እንደ ምን አላለችው። ሰጠችው እኮ ምን አለበት? ሰውየው ቅባት አለበት። መልእክታል ሂድ፣ አንዲት ሰራብጣዊት ሴት ብሎ አላከውም? እንደ በምሪት ልቆታል ተርቦ እኮ ሲሄድ ነው እኔና ልጄ በልተን የምንሞተው። ነገሥት አራት ላይ ያስታውሳችሁት። አምጪው አላት። አንተ ቂጣው እንዲበዛልሽ ሚራክል እንዲሆን አይደለም ያላት። አሜን ነው ሃሌሉያ። እኔና በልታ ከምትሞት ሴትዮዋ ሰጥታ እንድትኖር ነው የፈለገው። ሴትዮ ፕሮግራምሽ ምን እንደሆነ ሲላት እኔና ልጄ እቺን ቂጣ ጋግረን በልተን ምን እንላለን ነው አላት። እንግዲያው እሱን ጉንጎቻውን ጋግሪና ምን በይልኝ አለ። መጀመሪያ ትንሽ የሚይዙት ውሃም ጭሊ ነበር ያተዝካለ ከዛ እንጎቻ ጨምሪበታል ነው አለችና ሰጠችው። ከዛን ቀን ጀምሮ ይላል ሴትየዋ ከማድገዋ ዱቄት ከማሰሯም ዘይት ይሄ መንፈስ ያገኛል። ነጣቂ ሳይሆን የሚያበዛው እግዚአብሔር። እንዲህ አይነት አምላክ if you truly call ስለምትሰበሰበው መባና ስለምታስቀይመው ሰው አይደለም ምታስበው ጠራህ አምላክ ታማኝ ነው። ምትሆኑ ይችላል አላሱ ስንቱን አሻገረን እኮ ስንቱን አቀረበልን እኮ ስንቱን ተአምራት አደረገልን። እንግዲህ ተአምራት ህይወት ውስጥ ትገባላችሁ። እዚህ ነው ቤተ ክርስቲያን አሁን የዝግጅት ሰዓቷ ነው። ሙሽራው ሙሽሪት ሊወስድ ይመጣል። ሙሽሪት ማነች? ቤተ እተ ክርስቲያን። እግዚአብሔር ከመንግስት ተቀብለው ነው ሙሎ ገዝተ ነው የሰራ ነው አዳራሽ ሊወስድ ምን አይልም አይመጣም እግዚአብሔር ከህንፃ ጉዳይ የለውም። እግዚአብሔር መቅደሶች እኛ ነን። መሰብሰቢያና ማምለኪያ አዳራሽ አያስፈልገንም እንግዲህ ማለት አይደለም። ለእግዚአብሔር ትልቁ ነገር የተሰበሰብንበት አዳራሽ ያው እኛን መኖሪያው ያደረገው ፐርሰኑ ላይ ነው አለ ኢሳይያስ ላይ ከእንግዲህ ስጋ ሰው በሠራው ቤት ላይ ምን አልልም አለ አልኖርም። ስጋ በለበሰ ሁሉ ላይ ከመንፈስ የምንላለው አለ እግዚአብሔር ቤት ይኖራል አድራሻው መኖሪያው አሜን ነው።

ይሄድ ቱታር ቱታ ተራፈል ስጋ ለኢየሱስ መቀደስ አለበት። ብልታችሁን የአመጽና የክፋት መሳሪያ አድርጋችሁ ምን አትበሉ፣ አትጠቀሙ ብልቶቻችሁ አንዳለ ሸፋፋ ትምህርት። ዋናው ነብስ ነው፣ ችግር የለውም ስጋ ማን ያለው። ለእግዚአብሔር ይቀደሳል፣ ለእግዚአብሔር ይለያል። ሰው ዲፊካልት ነገር በክርስቲያኖች ውስጥ ወይ በተለምዶ ጴንጤ የሚባሉ ሰዎች ከመንደው እግዚአብሔርን እርዳታ አይጠይቁ፣ እየሰጠሙ በኃጢአት እየታገሉ በብዙ ውድቀት ውስጥ ያሉ እንዴት ነው? ሃሌሉያ ጌታ ይባረክ ይላል። እንዴ እንደ ጴጥሮስ ስማርታ ተሆነም እንዴ ጴጥሮስ ኢየሱስ ከሌሊቱ በአራተኛው ሰዓት በውሃ ላይ እየተራመደ መጣ ይላል። ከዛ አየው። ጌታ ሆይ ፈጣን ነው ታውቃላችሁ። ጴጥሮስ ልምጣ ሆይ አለው። ና አለው። ጴጥሮስም በምን ላይ መራመድ ጀመረ ይላል። ከዛ እየሄደ እያለ እንትን እዛ ነው ለካ ጥብርያዶስ ባህር ነው ለካ ዓሳ የሚያጠምድበት ነው። ከቃሉ ወጣና ወደ ናቹራል ነገሮች ላይ አይኑን ማድረግ ሲጀምር ጴጥሮስ ምን ማለት ጀመረ ይላል

አባቴ እርዳኝ በለው። በደካማችሁ የሚራራላችሁ ሊቀ ካህን አላችሁ አይደለም የሚለው። ስንደክም አትሸውድኛ ግባ መሰዊያ ላይ እዚህ አክታታ አይደል አባቶች፣ ይሄ ነገር ከኔ ላይ እንዲነሳ አቅም ምን በለኝ። ኢየሱስ ደግሞ እጁን ይዘረጋል። ስትሰጥም ዝም አይለ ብዙዎቻችን አክታችን መከራ። አረ ስንደክም ደከመን እንበል። አረ መድከም በእኛ የተጀመረ አይደለም። ይደከ የደከመ ምን ይላል? ይበረታል። የወደቀ ምን ይላል? ይነሳል። የሳተ ምን ይላል? ይመለሳል። መሳት በእኛ አልተጀመረም። ልንስት እንችላለን። የሚስትን የሚመልስ የወደቀን የሚያነሳ የተሰበረን የሚጠግን አቅም ባጣ ሳት አቅም የሚሰጥ አምላክ አለን። አገልጋይ ምን እንደኔ ከደከመ ይሄ ጉዳይ አቅቶኛል ጌታ ሆይ። በትጋሬ መጽናት ለእናንተ ብቻ አይደለም ለሚያዩኝም ነው። አሜን ነው ወይ አቸገራጭር ቀዲሳይ በቃ ይነስረኛል በቃ እንደ መቆጣጠር ራሴን አቅቶኛል። ገንዘብ በሌለበት ነው፣ ገንዘብ ሳይ ጭራ የሚቆመው ሁሉን ነገር በእግዚአብሔር ያነሳልሃል። ጥቅስ አትፈልግ በቃ ጴጥሮስ ልክ መስጠም ሲጀምር ጌታ ሆይ አድነኝ፣ የኢየሱስ እጅ ተዘረጋለት። ዛሬ ብዙዎቻችሁ ሳታውቁት ከሰመጣችሁበት ትወጣላችሁ፣ ትወጣላችሁ። ጀሚያሬ እግዚአብሔር ልጅ ላይ ይመጣል። ዶንት ዌስት ዩር ታይም፣ ላይፍ ኢዝ ስፒሪቹዋል። ዶንት ዌስት ዩር ታይም፣ ህይወት መንፈሳዊ። ሰክሰስ ፌሌሪቲ ስፒሪቹዋል ባክግራውንድ አለ። ጭንገፋ ኤኒ ነገር ከእያንዳንዱ ነገር በስተጀርባ ምን አለ? የመንፈስ አሰራር እንዳትሸው ላይፍ እስፒሪችዋል ደከመኝ ስትለው፣ በድካማችን ምን እሚልልን? የሚራራልን የሚረግጠን አይደለም አደለም። የታባህ እሚልን አይደለም። ወደክል ግን ምንም መጠየቃለብህ አንተ እርዳ ጌታ፣ ወይ አቃተኝ አልቻልኩም። ለአንተ መቀደስ ለአንተ መኖር የምር መኖር እፈልጋለሁ፣ እጅ ግን ጸጋ ልትበዛልኝ አልቻልክም ካለ ይነግረሃል፣ አቅጣጫውን ያሳይሃል። ዳይሬክሽኑን ይጠቁመሃል። ታውቃላችሁ፣ ራስን እንደማታለል ክፉ አደጋ እንደሌለው። በቃ ይደከመ እክም ያለው የወደቀ ምን ብሏል? ወድቅ ያለው የሳተ ምን ብላለ? ስቻ ያኔ የሳተውን የሚመልስ የወደቀውን ነው ላለ መሸነፍ እኮ ነው። ታውቃላችሁ አይደለ ምን ላለ ማለት ከማንን ነው የማትሸነፍ? ሳፍተሩ ስለአንተ ነው ህይወት፣ ስለኔ ነው ህይወት። እህቴ ወንድሜ፣ እነን የምታዩ ሰዎች፣ ደክሞሻል ነይ ወደ ጸጋው ዙፋን። በእምነት ምን ይበል ይቅረብ የሚረዳው ጸጋ እግዚአብሔር ምን ይለዋል ይሰጠዋል። there is sufficient grace ለኔ ቸግሮህ ትራንስፖርት ምሳብ ላይ ካላልከኝ how can ያንተን መራብ እንዴት ላቅ ይችላል። በሉዓላዊ እግዚአብሔር መንፈስ ምሪት ካልሰጠኝ መስጠቅ አፖስትል እርቦኛል ስትል እኔ ደግሞ ከፈለክ ሽሮ ብላ፣ ከፈለክ ቁርጥ ብላ ብሏል አንዱ ነብይ እንዳለ። ለምን እሱ ጥሬ ስጋ ቤት ስለሚሆን ምንድነው ትንቢቱ ሁሉ አገልጋይ ሆኖ ምን ሊበላ የእግዚአብሔር መንፈስ ነው የነሉ የሚነግረን የጥበብ የማስተዋል የምክር የኃይል። በየትኛዋ ነው በብዛት ሰው የሚያጭበረብረው? ኃይሏን ተነጥላ ወስዳ ወገኖች፣ ማስተዋል ጀምሩ። ከእግዚአብሔር መንፈስ ጋር አታች መንታችሁ ይጨምር። ከመንፈስ ቅዱስ ጋር ያላችው የእውነት መንፈስ በመጣ ጊዜ ወደ እውነት ምን ይላቸዋል? እውነት ማን ነው? ፐርሰን ነው። በእኛ ትምህርት እውነት የመጽሐፍ ቅዱስ እውቀት አይደለም። እውነት ሕይወት መንገድ ነኝ ያሉ ማን ነው? ፐርሰን ስለዚህ ሰው እውነተኛው መንፈስ ቅዱስ ያርፍበት ወደ ማን ነው የሚያድገው? ወደ ኢየሱስ ነው የሚያድገው። እውነት ወደ ሆኖ እውነተኛው መንፈስ ቅዱስ ሰዎችን ሁሉ የሚመራው ወደ ክራይስት ነው። እኔ ጋር እንድትቆሙ አይደለም። እኔም ማስተምራችሁ፣ ከኔ አልፋችሁ የላከኝን እንድታዩት። እኔ አለቃ ቦስ አለኝ። ለዮሐንስ ወንጌል ምዕራፍ አንድ ላይ ያለው ቃል ደስ ይለኛል። ከእግዚአብሔር የተላከ ዮሐንስ የተባለ ይላል መጽሐፍ። ከማን ነው የተላከ ከላይ የሆነ ከላይ የሆነውን ያወራ እንዴ? ከግብርና ሚኒስቴር የተላከ ለዚህ ለቢሾፍቱ ለደብረዘይት ከተማ አንድ ሚኒስትር እዚህ መጥቶ ስለ ገንዘብ ሚኒስቴር ያወራል እንዴ? ከእግዚአብሔር ጋር የቆየ እግዚአብሔር የላከው አፉ ላይ ዘይት፣ ጨው፣ ምናምን አይደለም ያለው ሽቀላ አይደለም ያለው፣ ኢየሱስ ነው ያለው። መንፈሱ ሲገባ ነው እንደም ጴንጤ እንዴ? ስለሆነ ብዙ ጴንጤ ስላለየው ማለት መንፈስን ሁሉ መርምሩ ተብላ አልተባልክም። በምንድነው የምትመረምረው? አየህ፣ ቅቤ በኪሎ ለመሸጥ ምን ያስፈልገሃል ጸሎት አይደለም? ሚዛን ግዛ ይላል የሠራዊ አምላክ እግዚአብሔር። ቅቤ በኪሎ ለመሸጥ አጸል ከጎረቤት ወይ ሚዛን ተዋስ ወይምን ግዛ። ያኔ ኪሎን ይነግረሃል። ኢየሱስን ትወዱታላችሁ? ትወዱታላችሁ? ዩ ላቭ ጂሰስ። እስኪ ኢየሱስን የሚወድ እጁን ያሳየኝ። እርግጠኞች ናችሁ? እንዲህ አለ ኢየሱስ፣ ብትወዱኝ ትእዛዜን ምን ትላላችሁ? ኢየሱስን መውደድ ትእዛዙን መጠበቅ ነው። ካላዘጋጃችሁ ለክርስቶስ ምጽአት ቀን፣ እናንተ ለማዘጋጀት ካልቻል፣ እኔ አገልጋይነት ምን ላይ አገልግል ነው። ቆሞ ሰማያዊውን ነገር እያሳየው ምድራዊውን ነገር ካልናቃችሁት፣ የተረከሰውን ከተዋረደው ካለያችሁት፣ ያለኝ ይበቃኛልን መልቻል ካልቻላችሁ የማካፈል ጥበብ ኢየሱስ በእናንተ ካልተገለጠ ወይ ደ ደ ፐርፐስ ኦፍ ዘ ቸርች ወደ ለመሙላት ይመስላል አገልጋይ፣ ይወቁት ምን ነው። አንተ አገልጋይ ሳትሆን የሞላህ አይደለህ። አገልጋይ ብቻ ነው የሚኖር። አልሰራንበትም፣ ጥቅት ነው ሰራንበት እንጂ እኮ ከዩኒቨርሲቲ ይዘን የወጣናቸው ሁሉ ወረቀቶች። አንድ ነገር እርግጠኛ ሁኑ ዝግጅት ላይ እንዳለን ምን ላይ እንዳለን? አሜን ነው ወይ? አንድ ሰው ዛሬ የሆነ የእግዚአብሔር መንፈስ ለሱ ሊያስተላልፍለት የገባውን ነገር አግኝቷል። የሆነ እግዚአብሔር የተናገረው ሰው አለ። በዚህ ሲክብር ያምጣ። ሃሌሉያ አሜን። ወደድንም ጠላንም ጊዜያችን ሲደርስ እሱ ወደ እኛ ይመጣል። እኛም ወደሱ ምን እንላለን? ስራችን ወንጌል። የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ምን ይልበታል? ያርፍበታል። ከላይ ከሁለት እስከ ሶስት ያለውን አንዴና ላንብብላችሁ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን ምን ማለት የመፍራት የምን የእውቀት የእግዚአብሔር መንፈስ የምንድን ነው? እውቀት ጠልት ውልድ እውቀትን የሚያራክስ እውቀት ሰው እንዳያውቅ የሚያደርግ ኃይልን በሚመስል ነገር ውስጥ ለማጭበርበር የሚመች እና የማንን ይላል እግዚአብሔርን ምን ማለት የመፍራት እነዛ ሁሉ ያልኳቸው የነዛ ጭበርባሪዎች ልምምድ እግዚአብሔርን ምን የለው መፍራት የለ። ስለዚህ መንፈሱ የጌታ አይመስለኝ። እግዚአብሔር በማይፈራበት ቦታ ላይ እግዚአብሔር መንፈስ ይሰራል ብዬ ያላምነው። መጽሐፍ ሲናገር እንደው በመዝሙር 34 ላይ ምንድን ነው የሚለው? እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይላል አለ ይሰፍራል፣ ይረዳቸዋል፣ ያግዛቸዋል ሚለ አየ። እግዚአብሔር እንኳን እሱ እንኳን መንፈሱ መልአኩ እንኳን ማንም በሚፈሩ ዙሪያ። ህዝቡ ተደናግሯል ተደናግሯል። ህዝቡ ተጭበርብሯል ተጭበርብሯል። እንዴት ይመለስ? እነ ኡስታዝ መጥተው አይመልሱትም? እነ ብፁዕ አቡነ ሊቀ ምናምን መጥተው ምን አይሉትም? አይመልሱትም? I was called to do that you are called to do that ተጠርታል። ያንን ልታለ ተጠርቻለሁ ያንላ ወንጌል መኔ ብቻ መሄድ አይደለም። እግዚአብሔር ሰው ይፈልጋል። እናንተን ሊያስነሳ ይፈልጋል። ስለ ቤቱ ቅናት ሚቀና የሚቀና ሰው ይሄ ይፈልጋል እግዚአብሔር። ዱ ዩ ቲንክ የሆኑ ሰዎችን አውርደንና አኮስሰንኛ መተለቅ እንደዚህ አይነት ሳይኮሎጂ የለም። በማተለቅ መተለቅ እንጂ በማኮሰስ መተለቅንኛ እናም እውነቱን እውነት እንላለን። ውሸቱን ውሸት እንላለን። እኔ ከዛሬ ጌታ ማታ ቢመጣ ምን አገለግልኩ እንድለው ትፈልጋለህ? ሌባ መምጫው እንደማይታወቅ እኮ ነው ያለው። ሌባ እመጣለሁ ነው ብሎ እንደሚመጣው ዛሬ ማታ 3 ሰዓት ላይ ቲክቶክ መሰለህ እንዴ እንገባለሁ ምን አይልም። ሌባ መምጫው ምን እንደማይ እኔ ነፃ ነኝ። አሁን ምን አገለግልኝ ይጠይቃል። ፈውስ እገልግዬ ብቻ፣ ትንቢት እግሬ ብቻ፣ አዴሊቨረንስ አድርግልኝ ብቻ ቤት እግዚአብሔር ያዝናል። ምክንያቱ እነዚህን ነገሮች በሌሎች ሃይማኖት ተቋማት ኢየሱስን ባለያዙ ሰዎች ውስጥም አለ። መንታ መንታ የወለደ ጸበሌዶ ብዙ ሰው አውቃል። አስገርግዶ ባለጠጋ የሆነ ሰው አውቃል። አሜን ነው ወይ? ሌላ ሌላ ነገር ውስጥ ገብቶ ብዙ የዚህ ምድርን ነገር የሰበሰበ ሰው ምን እላለሁ አውቃላችሁ። የአደባባይ ምስጥር ገንዘብ እንኳን ስታገኙ ዊዘ ፐርፐዝ አላማ ሊኖራችሁ ይገባል። ሜሬጃችሁ አላማ ሊኖረው ይገባል። ሰው ስላገባ አታግቡ። ለምንድን ነው የምታገቡት? ሰው ስለወለደ አትውለዱ። የምትወልዱት ለምንድን ነው? ሰው ስለነገደ አትነግዱ። ሰው ስለተማረ አትማሩ። what is your ፐርፐዝ? በዚህ ምድር ላይ ለመኖር አንደኛውና ዋነኛው በህይወታችሁ አስፈላጊው ነገር አላማና አላማ ብቻ purpose ነው። ምግብ አይደለም፣ ልብስ አይደለም፣ መጠለያ አይደለም። በእግዚአብሔር መንግስት ውስጥ በዚህ ምድር ላይ ለመኖር ፐርፐዝ ይኖራችሁ፣ ከዛ ፐርፐዙን ለማሳካት ታገባላችሁ ሰው ብቻውን ይሁን ዘንድ አይደለምና የሚስማማውን ረዳት ምን እንልል በለ የብዙዎች አይን ይከፈታል። ብዙዎች ይኸውላችሁ፣ ዳንኤል ምዕራፍ 12 ቁጥር 3 እንደዚህ ይላል። በጣም የምወደው መጽሐፍ ቅዱሳዊ ጥቅስ ነው። በተለይ ዩኒቨርሲቲ ያለው የፌሎሺፕ ሊደር ሆኜ እንደ መሪ ጥቅስ የምጠቀመው ነበር። ይሄን ክብር ለኢየሱስ ይሁን። ዳንኤል 12 3 በጣም የምወደው ይኸው እንዲህ ይላል። ይሄ ቃል በእኔ ላይ ይፈጸማል በሉስ ቅድም የእግዚአብሔር መንፈስ ስለ ጥበብ አውርቶናል አይደለ? ጥበበኞች እንደ ሰማይ ጸዳ ብዙዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘለ ዓለም ይደምቃሉ። አሜን። ብዙዎችን ወዴት? ወደ ጵንጥጥና ወደ ሃይማኖት ወደ ጽድቅ the righteousness of God ስታንድ right stand with the lord ወደ ጴንጤነት አይደል? ወደ ሆነ ሃይማኖት አይደል? ጽድቅ ምክንያቱም አብዛኛው የጴንቴኮስት ጽድቅ ጥያቄ ውስጥ ሕይወታችን ይፈተሽ። አገልጋዮች እኔን ጨምሮ ቤተክርስቲያን ትፈተሽ። እናንተ መን የምንርስ በእግዚአብሔር ፊት እኮ ራቁታችን። አሁን እኮ ለመደብን ሰው እንሸውዳለን ራሳችንን እንሸውዳለን። እግዚአብሔርንም ምንሸውደው እኮ መሰል። ወደ ጽድቅ ውል ጥበበኞች እንደ ሰማይ ጸዳል። አየህ እግዚአብሔር መንፈስ ነው ምን የሚያደርገው ጠቢብ የሚያደርገው ራባጋስ እንደ ሰማይ ጸዳል። ብዙዎችን ወደ ምን የሚመልሱ ወደ ጽድቅ አየ ብዙዎች ናቸው ወደ ጽድቅ መመለስ ያለባቸው። ጥቂቶችን አይደለም፣ ምኖችን ብዙዎችን ወደ ምን የሚመልሱ ምን ይሆናሉ? እንደ ከዋክብት ለዘለ ዓለም ይደምቃሉ። በህይወቴ ደብዝዤ አታገኘኝ። አሜን። ወድቄ አታገኘኝም። አሜን። ከሸፌ አታገኘኝም። አታገኘኝ፣ አታገኘኝም፣ ተዋርጄ አታገኘኝም? እንደ ከዋክብት ለመቼ? ቀጥሎ ስንት ነጥብ ነው ያለው? አንተ አራት ነጥብ። በቃ የኔ ህይወት በዚህ ቃል ፍሬም ፎቶ በፍሬም እንደሚቀመጥ ደስቲኔ በዚህ ወርድ ፍሬም ውስጥ ተቀምጧል። ስራዬ ብዙዎችን ወደ ጽድቅ መመለስ ነው ለዘላ አለ ዛሬ አራት አመት አምስት አመት ከምታውቁኝ ዛሬ ሻይን አድርጌያለሁ። ከዚህ በኋላ ደግሞ ይበልጥ ሻይን አደርጋለሁ በህይወት ጥራት በእውቀት በመረዳት ባክል በሁሉ እያደኩ ነው ያለሁት። እኔ የሚቀጥለው ደግሞ ሌላ ይሆናል። አሜን። ይህ ቃል በኢየሱስም በእናንተ ህይወት ላይ ወደ ፍጻሜ ይቸኩል፣ በቤታችሁ ላይ ወደ ፍጻሜ ይቸኩል፣ በኑሯችሁ ላይ ወደ ፍጻሜ ይቸኩል። አሜን። የጉልምስናችሁ፣ ሽምግልናችሁ፣ ወጣትነታችሁ፣ ልጅነታችሁ ለወንጌል አውሉ። ትምላችሁ የእናንተን ጉልበት ለመበዝበዝ ሳይሆን ለዘለዓለም እንደከዋክብት ምን እንድትሉ እንድትደምቁ የእናንተ ነገር እንዳይደበዝዝ፣ የሆነ ሰዓት ላይ ከፍ ብላችሁ እንዳትወርዱ። የሆነ ሰዓት ላይ እንዲነበር ወረደ። ኖ ኖ ኖ ኖ። እኛ ሰፈር ይኸውልህ መውረድ አይጠበቅም። ነህሚያን ውረድ ሲሉት እንዴት እወርዳለሁ? ኑ እናንተ ወደ ከፍተዋል አንወርድም ሲል አንወርድም በል አንወርድም በል ሲ ከከፍ ታይረ በል ሲ አንወርድም ከዚህ ወንጌል ውጭ በል ሲ አንወርድም። ማን ደስ ይበለው ብዬ እወርዳለሁ? ማን ምን ይሁን ብዬ እወርዳለሁ? ለእግዚአብሔር ያለ ማንም ለኢየሱስ ያለ ማንም ደስ ያለው አለ፣ የተባረከ አለ፣ መልእክቱ ለኔ ነው የሚል አለ።